ትንሣኤ የለም ብለው ከሚያምኑ ከሰዱቃውያን ወገን ስለነበር የጌታን ትንሣኤ ለማመን የተቸገረው ሐዋርያ፣ በኋላም በምስማር የተቸነከሩ ጎኑን በመንካት እጁ እንደ ጅማት ኩምትር ያለበት ሐዋርያ፣ በህንድ ማላባርና በአካባቢ የሚገኙ አምልኮ ጣዖትን አጥፍቶ ክርስትናን ያስፋፋና ፍጹም ተጋድሎ ያደረገ ታላቁ ሐዋርያ የቅዱስ ቶማስ ታሪክ እነሆ። ቶማስ በአረማይክ ቋንቋ ዲዲሞስ ሲባል በግሪክ ቋንቋ ግን ቶማስ ማለት መንታ ማለት ነው። በኢትዮጵያም የወንጌልን ብርሃን በትምህርቱ ስላበራ ብርሃን ሙለ ለኢትዮጵያ ይሏል ወይም ብርሃን ተብሎ ይጠራል። ከቅዱሳን ሐዋርያት መካከል ቅዱስ ማቴዎስ፣ ቅዱስ ናትናኤል፣ ቅዱስ በርተለሜዎስና ቅዱስ ቶማስ በኑቢያና በኢትዮጵያ አውራጃዎች እየተዘዋወሩ ቅዱስ ወንጌልን እንደሰበኩ የቤተክርስቲያን ታሪክ ጸሐፊው ሩፊኖስ መስክሯል። ሐዋርያው ቅዱስ ቶማስ የትውልድ አረጉ ከነገደ አሴር ሲሆን ትንሣኤም ሙታን የለም ብለው ያምኑ ከነበሩ ሰዱቃውያን ወገን እንደነበር ይነገራል። በዚህም ምክንያት የጌታችን የመድኃኒታችን ኢየሱስ ክርስቶስ ትንሣኤን ተጠራጥሮ ነበር። ጌታችን ከሙታን ከተነሳ በኋላ ለሐዋርያት በተገለጠበት ጊዜ ቶማስ አልነበረም። የጌታ መከራ መስቀልን ተቀብሎ ለሰው ልጆች ሲል መሞቱ እጅግ አሳዝኖት ለብቻው ከቆየበት ቦታ ሲመለስ ጌታን አየነው ቢሉት፣ ሳላይ ያላምንም አላቸው። ጌታችንም እንደገና ለሁሉም ተገልጦላቸው እዚያን ጊዜ ቶማስ በጣቱ የጌታን የተወጋ ጎኑን የተ የተነከሩት ቅዱሳት እጆቹንና እግሮቹን ዳስሰ አይቶም አመነ። ይህም ታሪክ የተፈጸመው ጌታችን ሙስና መቃብርን በኃይሉ ድል አድርጎ በተነሳ በስምንተኛው ቀን በዳግማዊ ትንሳኤ ነው። በእውነት መነሳቱን ለሁለተኛ ጊዜ የተገለጠበትና ዳግማዊ ትንሳኤ የተባለበት በዚህ ምክንያት ነው። መድኃኒት ክርስቶስ ለእኛ የዘላለም ህይወት መሰረትና ለምእመናን ሁሉ ተስፋ የሆነውን ተቀደሰ ትንሣኤውን ያሳየው ደቀ መዛሙርቱ በጸሎት እየተጉ ተሰጣቸውን ተስፋ እየተጠባበቁና ትንሣኤውን ነገር እያደነቁ ባሉበት በዝግ ቤት ውስጥ እንደተሰበሰቡ ነበር። በመካከላቸው ቆሞ ሰላም ለናንተ ይሁን ያላቸው የሰላም አለቃ ተብሎ ይጠራል በማለት ነቢዩ ኢሳይያስ የተናገረለት እውነተኛ የባህሪ አምላክ በጥርጣሬ ታውቆና ሰላም አጥቶ የነበረውን የቶማስ ልብ ከጥርጣሬ ማዕበል ከመታወቅ ሊገላግለው ፈለገ። ቶማስም ተነስቶ ይሆንን ወይስ አይሁድ እንደሚያወሩት አልተነሳም በማለት ይጨነቅ ይታወቅ ነበር። ጌታችንም ገና ከመሞቱ በፊት በመዋለ ስብከቱ ልባችሁ አይታወቅ፣ በእግዚአብሔር መኑ፣ በእኔም ደግሞ መኑ። በአባቴ ቤት ብዙ መኖሪያ አለ፣ እንዲህስ ባይሆን ባልኋችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለውና፣ እጄም ስፍራ ባዘጋጀውላችሁ እኔ ባለውበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለው፣ ወደ እኔም ወስዳችኋለሁ። ወደምሄድበት ማለትም ታውቃላችሁ፣ መንገዱንም ታውቃላችሁ ሲል፣ ቶማስም ጌታ ሆይ ወደምትሄድበት አናውቅም፣ እንዴትስ መንገዱን እናውቃለን በማለት ጠይቆት ነበር። ገና አስቀድሞ ልባችሁ አይታወክ በማለት ያስተማራቸው የልብ መታወክ ጠቅላላ አካልና መንፈስን የሚጎዳ ከመሆኑም በላይ በተለይ የዓለሙ ሁሉ ቤዛ የሆነውን የመድኃኒተ ዓለም ክርስቶስን የባህርይ አምላክነት ባለማመናቸው ነበር። ቶማስም ዓለም ሳይፈጠር የነበረና ከአብና ከመንፈስ ቅዱስ ጋር በባህርይ በህልውና በአገዛ ትእዛዝ በመሳሰሉት የሚተካከል ወደዚህ ዓለም መጥቶ በስጋ ተገልጦ ስለ ሰው ልጆች ውርደትና መከራን ተቀብሎ ዓለምን በከበረ ደሙ ፈሳሽነት ቀድሶና አክብሮ ለቅዱሳን ሐዋርያት ክብርን እንደሚያቀዳጅ ባለማመኑ አይቶና ዳሶ እንዲያምን በማድረግ ከጥርጣሬ ገላግሎታል። ቅዱስ ቶማስ የነበረበትን የዓለማመን ችግር ለማስወገድ ሲል ወደ እርሱ ቀርቦና ዳስሶ እጁ እሳት ውስጥ እንደተጣለ ጅማት ኩምትር ብላለች። በዚህን ጊዜ መለኮታዊ ኃይሉ ተገልጦለት በፍጥነት ጌታዬ፣ አምላኬም ብሎ መስክሯል። ይሄ ቅዱስ ሐዋርያ ከሌሎች ሐዋርያት የሚለየው የእመቤታችን ቅድስት ድንግል ማርያም እርገት በመጀመሪያ በማየቱ ነው። እመቤታችን ቅድስት ድንግል ማርያም ከቅዱሳን ሐዋርያት ሲተላለፍ በመጣወቱ ፊት ተገለጠው መሠረት 64 ዓመት ቀድሚዋ፣ በ49 ዓ ም አካባቢ ጥር 21 አርፋለች። መላእክትም ስጋዋን አሳርገው በገነት በእፀ ህይወት ስራ ኖሩ። በዚያ ዓመት ስጋዋ እስከ ነሐሴ 14 ቀን በገነት ከቆየ በኋላ ነሐሴ 14 ቀን መላእክት አምጥተው ለሐዋርያት ሰጧቸውና በጌቲ ሰማኒ ቀበሯት። በሦስተኛው ቀን ነሐሴ 16 ተነስታ በክብር ወደ ሰማያት ስታርግ ቅዱስ ቶማስ ከነበረበት ሀገረ ስብከት በደመና ፈረስነት ሲጓዝ መንገድ ላይ እመቤታችንን አግ በአገኛትም ጊዜ ከዚህ በፊት ወንድሞቼ ሐዋርያት የልጅሽን ትንሣኤ አይተው ጌታ ተነስቷል ቢሉኝ አላምን ብዬ ዳስሽ ያመንኩ አሁን ደግሞ ያንቺን ትንሣኤ ሌሎቹ ሐዋርያት በክብር አይተው እኔ ብቻ ተለይቼ ልቅር በማለት አዘነ። በዚህን ጊዜ እመቤታችን አይዞ ብላ በማረጋጋት ለትንሣኤዋ እውነተኛ ምስክር ይሆን ዘንድ መግነዟን ወይም ሰበኗን ሰጠው። በፍጹም መንፈሳዊ ደስታ ለሐዋርያት የመጀመሪያ አብሳሪ ሆኗል። እነሱም ቶማስ ትንሣኤዋን አይቶ እኛ እንዴት ይቅርብን? በማለት ሱ ዋዬ አድርገው አይተው የሐዋርያው የቅዱስ ቶማስ ትምህርትና ያደረጋቸው ተአምራት በህንድ ማላባር ኦርቶዶክሳዊ ቤተክርስቲያን ይህች ጥንታዊና ሐዋርያዊት ቤተክርስቲያን የተቋቋመችው በ52 ዓመተ ምህረት አካባቢ በቅዱስ ቶማስ ስብከት እንደሆነ በቤተክርስቲያን ታሪክ ይታወቃል። ሐዋርያው ቶማስ ይህችን ቤተክርስቲያን ለማቋቋም ለአመታት ያህል በመኖር የሕንዶችን ጥንታዊና ባህላዊ እምነታቸውን ወደ ክርስትና እምነት በመለወጥ ከፍተኛ ተጋድሎ አከናውኗል። በተለይም በታክሻ ሲላ ከተማ የነበረው ንጉስ ጎንዶ ፓረስ በኢየሩሳሌም ስለነበረው የንጉስ ሰለሞን ቤተመንግስት ዝና እየሰማ እርሱን እርሱም በግዛቱ የማሰራት እቅድና ህልም ነበረው። በዚህም ምክንያት ነጋዴዎች በየሀገሩ ሲጓዙ የታወቀ ግንበኛ እንዲያመጡለት አዟቸው ነበር። ይህን መልእክት ከሰሙት ነጋዴዎች መካከል አንዱ ወደ ፐርሺያ ወረደ። ቅዱስ ቶማስ ወደ ህንድ ተጉዞ ወንጌልን ለመስበክ መንገድ ሲፈልግ ከዚያ ነጋዴ ጋር ተገናኘ። ነጋዴው የቶማስን ከኢየሩሳሌም መምጣት ሲሰማ የግንበኝነት ሙያ ይችል እንደሆነ ጠየቀ። ቶማስም በኢየሩሳሌም በነበረበት ጊዜ ህንፃ በማነጽ ኑሮን ይገፋ እንደነበር ለነጋዴው መለሰለት። ነጋዴው በዚህ አጋጣሚ በጣም ተደስቶ ቶማስን ወደ ህንድ ማላባር ወሰደ። ንጉሱም የቶማስን ሙያ ሲሰማ እጅግ ደስ አለው። ከታክሻ ሲላ ከተማ አጠገብ ወደሚገኘው ሜዳ ቶማስን ወሰደውና በጫካ የተሞላውን ሜዳ እያሳየ ቤተመንግስቱ መንግስቱ የሚተከልበትን ቦታ አመለከተ። ቅዱስ ቶማስ የቤተ መንግስቱን አሰራር እቅድ ሲነግረው ንጉስ ጉንዶ ፓረስ ተሰርቶ እስከሚያየው ቸኮለ። ከጥቂት ጊዜ በኋላ ንጉሱ ለሰራተኛ መቅጠሪያ ለድንጋይና፣ ብነበረ ለብርና ወርቅ፣ ለብረትና ለእንጨት ግዣ እያለ ለቅዱስ ቶማስ ያለ የሌለውን ገንዘብ ይልክለት ጀመር። ቅዱስ ቶማስ ግን ገንዘቡን ሲያገኝ የተጓዘው ወደ ገበያ ወይም ሰራተኛ ፍለጋ ሳይሆን ወደ ድሆች መንደር ነበር። በዚያም ለተራቡት ምግብ፣ ለታረዙት ልብስ፣ በየበረንዳው ለወደቁት መጠለያ እየገዛ ማደል ጀመረ። ድውያንን እየፈወሰና የተቸገሩትን እያጽናና ወንጌለ መንግስተ ሰማያትን መስበክ ያዘ። ንጉሥ ጎንዶ ፓረስም ገንዘብ በላከ ቁጥር የሚገነባው ቤተ መንግስት ሳይሆን የድሆችና የደካሞች ቤት ነበር። ለቤት መስሪያ ደግሞ ገንዘብ እና ጊዜ እንደጠናቀቀ ቤተ መንግስት ሊጎበኝ መጣ። ጫካው አልተነካም፣ ያሰበው ሰማይ ጠቀስ ፎቅ ቀርቶ የወደቀ ድንጋይ ተቆፈረ መሬት የለም። ንጉሱ በዚያ በኩል የሚያልፍ አንድም መንገደኛ ጠራና ቶማስ የታለ ሲላፈጠጠበት ቅዱስ ቶማስ የተራቡትን እያበላ የተጠሙትን እያጠጣ የታረዙትን እያለበሰ ህሙማንን እየፈወሰና እያጽናና በድሆች መንደር ይገኛል ሲል መንገደኛው መለሰል እርሱ ባልከፋ ታዲያ ይሰራልኝ ቤተ መንግስት የታለ? ንጉሱም መንገደኛው ላይ እንዳፈጠጠ ጠየቀው። በድንጋይ የተሰራ ቤተ መንግስት ላያዩ ይችላሉ፣ ጌታዬ፣ ነገር ግን በህዝቦ ገጽታ ላይ ደስታና ፈገግታ ማንበብ ይችላሉ አለው መንገደኛ። በዚህን ጊዜ ያ ንጉስ ያሁሉ ገንዘቡ እንደባከነበት መጠርጠር ጀመር። ወዲያ ወታደሮቹ ቶማስን ለጋ አካባቢውን አጥለቀለቁት። ቅዱስ ቶማስ ተይዞ እንደመጣ፣ ቤተ መንግስቴን ለምን አልሰራህልኝም? የታል ጫካው እንኳን መቼ ተነሳ ሲል ጠየቀው። እርግጥ በምድር ላይ የድንጋይ ቤተ መንግስት ላያዩ ይችላሉ፣ እኔ ግን በሰማይ ያለ ቤተ መንግስት ሰርቼ ሎት አለሁ አለው ቶማስ ለንጉሱ። ያን ጊዜ ንጉሱ ተቆጥቶ ቶማስን እጅ እግሩን እየቆራረጡ እንዲያሰቃዩ አዞ ወይን ቤት አስወረዱ። በዚያች ሌሊት የንጉሱ ወንድም የሆነው ልዑል ጋድ በድንገተኛ በሽታ መጣደፍ ጀመረ። ነጋጋ ሲልም ነፍሱ ከስጋው ተለየች የጋድ ነፍስ በመላእክት ተታጀባ ወደ ሰማያት ወጣች። ከአጀቧት ቅዱሳን መላእክት አንዱ ብዙ አብያተ መንግስታትን እያሳያት ኖሪበት ዘንድ ደስ ያለሽ ምረጫ አላት የጋድ ነፍስም በአብያተ መንግስቱ መካከል የሚታየውን የሚያምር ቤተ መንግስት መረጠች ይህ ቤተ መንግስት ያንቺ አይደለም ቶማስ ለንጉስ ጉንዶ ፓረስ የሰራላት ሰማያዊ ቤተ መንግስት ናት አላት ወዲያውም አምላከ ቅዱሳን የልዑል ጋድን ነፍስ ከስጋው ጋር አዋሃዳት ጋድ ሊቀብሩት በተሰበሰቡ ሰዎች መካከል ከእንቅልፍ እንደሚነቃ ሰው ተንቀሳቀሰ። ከዚያም አፈፍ ብሎ ተነሳ። ልዑል ጋድ በዚያች ቅስበት የተመለከተውን ሁሉ ለንጉስ ጉንዶ ፓረስ እና ለተሰበሰቡት ሁሉ ነገራቸው። ንጉሱ ይህን ሲሰማ በቶማስ ላይ በሰራው ግፍ ሁሉ አዘነ፣ ተጸጸተም። ያሰበውን ቤተ መንግስት መሰራቱን ሲሰማ ቶማስን ከወይን ቤት አወጣ። እርሱና ቤተሰቡ በክርስቶስ የባህሪ አምላክነት አምነው ተጠመቁ። ጎንዶ ፓረስ ሌላም ቤተ መንግስት ስራልኝ እያለ ያለውን ሁሉ ገንዘብ ለቅዱስ ቶማስ ሲሰጠው ጀመር። የማላባር ባለጸጎችም አሰረ ፍኖቱን ተከተሉ። ይህ ቅዱስ ሐዋርያ ከማላባር ጀምሮ እስከ ቻይና በመዝለቅ ወንጌልን አስተምሯል። ድውያንም ፈውሷል። አምስት ዓመት ሙሉ በእኩያን አጋንንት ተይዛ ትሰቃይ የነበረችን ሴት ከአጋንንቱ ቁራኝነት በማላቀቅ አድኗታል። ቅዱስ ቶማስ ያደረጋቸውን ተአምራት ከላይ በገለጽነው ብቻ በአጭሩ ተዘርዝሯል። ገድለ ሐዋርያት እና ስንክሳሩ እንደሚናገረው ብዙ ሙታንን አስነስቷል፣ ህሙማንን ከደዌያቸው አላቋል። በዋናነት ለጉንዶ ፓረስ ሰማያዊ ቤታችን የሚገነባበትና እግዚአብሔር ከሁሉ አብልጦ የሚደሰትበትን ነገር አፍቅሮ ምንዱባንን ወይም ችግረኞችን መውደድና መርዳትን የመሳሰለውን የትሩፋት ስራ በሚገባ አስተምሮታል። በመጨረሻም ይህን ሁሉ ጠቃሚ የሆነ ትምህርት በመስጠቱና ታምራትን ስለሰራ ለአማንያን አድናቆትና በረከትን አጎናጽፏል፣ ለአሕዛብ መደናገጥን አስከትሏል። በመጨረሻም በ66 ዓመተ ምሕረት በሚላፖር ከተማ የሚገኙ ጣዖት አምላኪዎች ቆዳውን ገፈው ስልቻ በመስራት በሰውነቱ ጨውነስንሰው በማሰቃየት ግንቦት 27 ቀን ለሞት አብቅተውታል። እስካሁን ድረስ አጽሙ በህንድ ኦርቶዶክስ ተዋህዶ ቤተ ክርስቲያን መንበር ላይ ተቀምጦ ይቀደስበታል። በስሙ በሚጠራው ተራራ ማድራስ ይባል በነበረው ቦታ ላይ ከፍተኛ ሰማዕትነትን ሰማዕትነትን ተቀብሏል። ጸሎት እና በረከቱ በእኛ በልጆቹ አድሮ ይኑር ለዘላለሙ አሜን።